አብዛኛው ሰው ይሄ ቀበሌ ህግ፣ የሆነ የመንግስት የምናምን ጉዳይ አይወድም አይደል? እኛ ስላለንበት ስራችን ስለሆነ የእኛ የህይወታችን ፓርት ስለሆነ ምናምን ሊሆን ይችላል፣ ግን ለእያንዳንዱ ሰው አስፈላጊ ነው። እያንዳንዱ ሰው የግል ዶክተር እንደሚያስፈልገው ሁሉ የግል ጠበቃ ያስፈልገዋል ማለት ንግድ ቢኖርህ፣ ንግድህ በምን መንገድ መመራት አለበት። ኮንትራቶች ቢኖርህ፣ ኮንትራቶችህን ቀድመህ ክስ ከመጣ በጣም ነገሮች ከተወሳሰቡ ብዙ ጊዜህን፣ ገንዘብህን፣ ጉልበትህን የሚጨርስ መሆን የለበትም። ቀድመህ መመካከር ይቻል። ምንም በቃ የህግ ባለሙያ የማያስፈልግበት የህይወት ፓርት የለም። ለምሳሌ ስታገባ ያስፈልግሃል፣ ውል ይኖርሃል። ኦኬ፣ ውልህ በዚህ መንገድ መሆን አለበት። የግል ንብረቶች ካሉ በምን መንገድ መዝገብ አለባቸው? ለእነሱ እንትን ያስፈልግሃል። ወላጆቼህ ቢሞቱ ሌላ የውርስ ኢሹ ቢኖርህ፣ ኤኒቲንግ ምናምን ቢኖርህ የህግ ባለሙያ ያስፈልግሃል። ሁሉንም ነገር በቃ ማለት የህይወት ፓርት ነው። ግን አሁን እንግዲህ ዩቲዩቦች ምናምን ራሱ የኔን እንኳን ብታየው ሰው በጣም ይሄ ኢንተርቴንመንት ምናምን ያለበት ሲሆን በቃ ትንሽ ትልቁ እዛ ላይ ሰፍሮ ምናምን ታገኘዋለ። ቁም ነገር በጣም አጫጭርም ሆኖ ቁም ነገር የሆነበት ነገር ላይ ግን አለመፈለግ በኋላ የዛ ጉዳይ ተጠቂ ሆኖ ታገኘዋለ። ሰውየው በትንሽ አንዲት ቪዲዮ ቢከፍት አንዲት የአንድ ደቂቃ ምናምን ሰከንድ ቪዲዮ አይቶ በጣም ኮንሽስ ሊሆን የሚችልበትን ኢሹ ምናምን አሁን የልጅ የነንተና ይሽኮ ከዚህ ይሄ ከአውሮፕላን አንወርድም ምናምን አሁን እነሱ በቃ እንወርድም በቃ ማለት እንደ ይሹ አላዩትም በቃ ማለት የሆነ ሰፈር ውስጥ ከሆነ በአሳ እንወርድም ከሚለው ስሜት በቃ የተለየ አይነት ስሜት አድርገውም ግን ይሄ በጣም በሌላ በዓለም አቀፍ ሕግ የሚመራ በሌላ በአዋጅ የሚመራ በጣም ትንሽ ዲስተርበንስ ብዙ የብዙ ህይወት የብዙ ሰዎችን ህይወት አደጋ ላይ ሊጥል የሚችል ምናምን ነው። ገብቶሃል አይደል? እና አንዳንድ ጊዜ በጣም ትንንሽ የሚመስሉ ሲል የሚመስሉ ግን በጣም ትልልቅ ኃላፊነት የሚያመጡ ነገሮች አሉ።